ሰላም ጤና ይስጥልኝ፣ የሀገሬ ልጆች። ስጦታ ተልኮልኛል ከሆነ ቦታ፣ ስጦታ ተልኮልኛል ከሆነ ቦታ። ያው ስጦታው ከፍቼዋለሁ። ምክንያቱም እንደዚህ ሳሳይ በአጋጣሚ ሽንስን አድራሻ ስለሚታይ ሰዎች፣ በተለይ ለማስታወቂያ ካልሆነ ለስጦታ ጓደኞቻችሁ፣ ቤተሰቦቻችሁ ስጦታ ሲልኩላችሁ በተቻለ መጠን አድራሻ እንዳይታይ መጀመሪያ ላጠባረጉ የተሻለ ነው። ትናንትና እኔ መጣልኝ፣ ስታስቡት ከመወዳት ከምወዳት ልጅ ስጦታ መጥቶልኝ የማሳድረውን ቅርፍ የሚወስደኝ መስላችኋል። ስጦታው ምንድን ነው ሚለው አንድ ባንድ እናየዋለን። እኔ መቼ የአገር ስጦታ፣ ከምን ልጀምርላችሁ? ከምን ልጀምርላችሁ? የጸጉር የፊት መታጠቢያ፣ የጸጉር ስፓ፣ ሪላክስ ቦዲ ሎሽን፣ የፊት የፊት መንከባከቢያ። ደውዬ እጠይቃታለሁ ምን እንደሆነ፣ ደውዬ እጠይቃታለሁ ዋት ዋት አይ ዩ አይ ማስካራ አይደ እ ደይ ስራሆ አይላሽሆ አለቀ። ይሄ የቦዲ ሎሽኑ ሲሆን ደግሞ ይሄ ደግሞ ይህም የጸጉር ነው። የጸጉር የጸጉር መጀመሪያ ማስካራ አድርጋችሁት ከዛ በኋላ ደግሞ አንደኛው መታጠቢያ። ይሄኛው የፊት መታጠቢያ ካሳሳኩ ካሳሳኩ እንደው ካየሽ ይሄኛው መታጠቢያው ነው። ያኛው ደግሞ ማሳጅ የሚደረግበት ማለት ነው። ስፓ ይሄ ቦዲዋሽ ገላ መታጠቢያ፣ ያኛው ደግሞ ቦዲ ሎሽን ስፓ ሪላክስ። ይሄ ደግሞ የፊት ምን ግር ነው ይሄ ደግሞ ዳሜጅ ለሆነ ለተበላ ፊትያ ለተበላሽ ፊት ያ ፍጥፍጥ ፍርጥ አድርጋችሁ ቢጥ ፊታችሁ ላይ እንደምታደርጉት ማለት ነው። እንደዚህ ያለ ነገር ቫይታሚን ሲ ምናምን እኔ ክረምት ላይ በብዛት ትጠቀማለሁ። ግን ይሄ ሌላ ነው። ይሄ ኤክስትራ ለ እንደዚህ እንደዚህ ማስታወቂያ አይደለም ስጦታ ጓደኛዬ ሜሪዬ እኔ ቡና አፈላለሁ እንዴ ቡና ላፈላ ይችንማ መርከብ ላይ መርከብ ላይ ነው እንትን የምልባት ይችን ለብሼ ልምጣ ጠብቁኝ ለብሼ ልምጣ ግን ይችን መጨረሻ ላይ ልልበሳት በኋላ እለብሳለሁ ሳይቼ ለሳምርዬ ናት በይኝ ለሳምርዬ ናት አርማው የኢትዮጵያ ሀገሬ፣ ያው የማን እንደሆነ አላቅም። ማናቸው ኢትዮጵያ ይላል ግን ማናቸው ኒማርን የይሁዳ አንበሳ የአዲስ አበባ ልጆች እና ኃይለሥላሴ ምን እንደሚያገናኛቸው ልሙጥ መሆን ታውቃለህ። ልሙጥ ይሞከራል፣ ይሞከራል። የአገር ልጆችን መለየት የምትፈልጉ ከሆነ የይሁዳ አንበሳ የምሰዋል።

ማኛውን በጣም በጣም በጣም አመሰግናለሁ ጓደኛዬ። ሁሌም እግዚአብሔር የምፈልጊውን ነገር ይስጥሽ። ኦፍኮርስ እየሰጠሻል እየሰጠሽም ነው። በጣም ነው የማመሰግነው። ስደት ሀገር ላይ ለሁለተኛ ጊዜ ስጦታ ሲሰጠኝ በመጀመሪያ ደረጃ ቲጂ መርካቶ ከሶስት አመት ከአራት አመት በፊት አረንጓዴ፣ ቢጫ፣ ቀይ ፎጣ እና የአፄ ቴዎድሮስ ቲሸርት እና የአንገት ሀብልካሌ ነበር። ቲጂ መርካቶ በጣም ነው ኢቨን እንደ ዛሬ ቲክቶክ ምናምን እንኳን ስለሌለ ብዙም ክሬዲት አልሰጠዋትም። ከዛ በኋላ ግን ለመጀመሪያ ጊዜ ስደት ላይ ከጓደኛ ማለት ጀስት ጓደኛ ስጦታ ሲሰጠው ማለት ይቻላል ከዲጂ መርካቶ ቀጥሎ በጣም ነው ማመሰግነው። ቴንኪ ዩ የኔ ቆንጆ፣ ስጦታ ለኔ በጣም ትልቅ ክብር አለው። የእውነት ነው የምላችሁ ትልቅ ክብር አለው። አሁን ያቺ በተለይ ቢጫዋን ቢጫ የሳባ ነው እንትን ያላትን፣ እንዴት የት ሀገር ይዣት እንደሚሄድ ታያለሽ። የት ዓለም ይዣት እንደሚሄድ የት ዓለም የሆነ ዓለም ነው ይዣት የሚሄደው። ቴንክ ዩ ያው ግን ቡና ላይ ማማመቅደስ ሰነፍናት። በጣም ነው የማመሰግነው ሜሪ ይሄ አመሰግናለሁ። ቴንክ ዩ የኔ ቆንጆ ተባረኪ፣ እግዚአብሔር ይባርክሽ፣ ልጆችሽን ይባርክልሽ። ያ እግዚአብሔር አምላክ ሁሌም የልብሽን መሻት የምኞትሽን የሚጠቅምሽን ምኞት እግዚአብሔር ይስጥሽ። በጣም ነው የማመሰግነው የኔ ቆንጆ፣ እግዚአብሔር ያክብርልኝ። ያው ሁሉም ሰው የየራሱ የሆነ እንትን አለው እና በቃ አንቺ በጣም መልካም ሴት ነሽ፣ ጥሩ ሴት ነሽ። የኔ ቁጡ የኔ ነጭናጫ፣ አመሰግናለሁ። የኔ ናት ቴንኪ። እና ለማንኛውም ሜሪዬ ከጀርመን ሀገር መላክ ኮሜዲ ናት የላክችልኝ ማለት ነው ቴንኪው